ነገር ለመጨረሻ ጊዜ አንድ ነገር ላስቸግር ምንም ልልሽ አይደለም። አብርሽ በጣም ሌላ ነገር ውስጥ ስለሆነ ሩታ ያለችበት ቦታ አሳየኝ የባክ ምናምን ብለኛል እና ይያቸው ልመጣ ነው፣ የፍሬም እና አብርሽን ማለት ነው። ያንቺ ያለችበት ቦታ። ሰላም፣ እንዴት ናችሁ ቤተሰብ? እኔ ደህና እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? ያው በሰሙን እየተፈጠረ ያለው ነገር እያያችሁ ነው በቪዲዮ ሆነ፣ አንዳንድ ሰዎችም ደግሞ በአካል እያያችሁ ነው እየተፈጠረ ያለው ነገር ትንሽ ይሁን የተወዘጋገቡ ነገሮች አሉ። እኛ ጋር እየተፈጠረ ያለውን ነገር እና ቢያንስ ለሱ ትክክለኛ ነገር ይሆናል ብዬ ነው ዛሬ መጣሁት። እና ትናንትና የተለቀቀውን ቪዲዮ ካያችሁት ሩታ ለአብርሽ የሆነ ደብዳቤ ነገር ጽፋለት፣ ለእኔ የነበረ ስጥልኝ ብላ የላከች ማለት ነው። እና እኔም ሳላነበው ምናምን ነበር የሰጠውት ለአብርሽ እሷም ምንም ሳትነካካ ምንም ሳትከፍት ባደራ መልክ ነበር ስትልኛለች። እኔም ደግሞ ቃላን አክብሬ እሺ ብዬ ምንም ሳትነካካ ነካካ መጥፎ ይሁን ደግ ይሁን፣ ምንም ነገር ሳላይ ምናምን ነበር ይዤ አብርሽ ጋ የሰጠሁት ማለት ነው። ያው በእርግጡ እኔ ጋር ስህተት አለ መሰለኝ። ምክንያቱም ይሄ ነገር ምን ነበር፣ ምንድን ነው ምናምን ብዬ መጠየቅ ነበረብኝ ምክንያቱም እንደዚህ አይነት ነገር ጩፍ አልመሰለኝም። አብርስ ጩፉን አንብቦት ደብዳቤውን አንብቦት ተመልሼ አልመጣም ምናምን ልጄም እራሴ ያሳድጋለሁ ምናምን የሚል ደብዳቤ ነበረ እና እኔ እንደዚህ አላወቅኩም ምን እንደሆነ ይህን ነገር ባቅ ከነ እንኳን ይዤ ሊሄድ ድፍረቱ ኖሮ ይንቅርና ከነ ቤት ድረስ ሁላ ሊደም ነበር አላስበውም ነበር ግን ደግሞ ይህን ነገር በአደራ መልክ ስጥልኝ ስላለችኝ ምንም ይሁን መጥፎም ነገር ይሁን ጥሩም ነገር ይሁን ሳላቅ ነበረ ይዤ ቤት ድረስ የኩት እና ያው ቤት ላይ የተፈጠረው ነገር እናንተ ማየታችሁታል። በቪዲዮ እንዳያችሁት ከሆነ በጣም አብርሽ ተረባብሾ ነበረ ትልቅ ችግር ውስጥ ገብቶ ነበረ እና በመጀመሪያው ባየው ጥሩ ነበር ብዬ አሰብኩ። ግን ደግሞ ልክም ነኝ ወይስ ልክ አይደለሁም እያልኩ ራሴም ላይ ራሴን እየወቀስኩ ነው። መጀመሪያ ባየው ይሄ ነገር ባይፈጠር አብርሽም እንደዚህ ባይሆን፣ ግን ደግሞ አይቼውም ቢሆን ባልሰጥ ሩታ ጋ ሌላ ችግር ይፈጠራል። የሆነ በቃ ውዝግብግብ ያለ ስሜት እንጃ። በእኔ ቦታ ብትሆኑ። አንዳንድ ሰዎች ተረዱኝ አላችሁ፣ የአንዳንዶቻችሁም የተረዳችኝ ሰዎች አላችሁ። አቤላ ትክክል ነው ያረግከው አንተ በአደራ መልክ የተሰጠህን ነው አድርስ የተባልከው አደረስክለት። ሌላ ምንም ችግር ሌላ ምንም ችግር የለበትም ጥፋት የለበትም ያላችሁ ያላችሁ ሰዎች አላችሁ። እንደዛውም አንዳንድ ሰዎች ደግሞ ጥፋተኛ ነህ፣ ለምንድን ነው ይህንን ነገር ይዘህለት የሄድከው? ይህንን ነገር እያወቅከ እኔ ባውቅ እንዴት ይዤለት ይሄዳል? ይህን ነገር ባውቅ በእርግጠኝነት ነች ይዤለት አላስበውም ጭምር ምክንያቱም መጥፎ ነገር ነው ይሄ ነገር ሊያባብሰው የሚችል ነገር ስለሆነ ወይ ደግሞ የሚያስጨንቅ ነገር ስለሆነ ይዤለታል ሄደም ነበር። አንዳንድ ሰዎች በምን እንደተረዳችሁ ልክ አይደለህም፣ ይዘህ መሄድ አነበረብህም ያላችሁኝ ሰዎች ማለት እናንተ በኔ ቦታ ሁኑና ይህንን ነገር አስቡት። አንድ ሰው ትልቅ ሰው ወይ ደግሞ የምታቁት ሰው ለኔ የምትሉት ሰው ወይ ወንድማችሁ ወይ ጓደኛችሁ ይህንን ነገር ቢሰጣችሁ ይህንን ደብዳቤ ቢሰጣችሁ ሳታዩት ለዚህ ሰው አድርሱልን። አድርሱለት ብትባሉ እምቢ ትላላችሁ? ማለት ምንድን ነው ማለት ውስጡ ያለው ነገር ምንም አታውቁ። እኔ አሁን ምንም የማውቀው ነገር የለም ውስጡ ምን ይጻፍ ምን ይሁን ምን ይሁን አላውቅም። ያው ባደራ መልክ ነው ይዤለት ይህ እኮ እና ምንም ስላላወኩ ነው ስላላነበብኩት ነው ይዤለት ይህ እኮ ባቅ ኖሮ፣ ወይ ደግሞ ከፍተህ አንብበውና ይዘህለት ሂድ ብትለኝ በእርግጠኝነት እግዚአብሔርን ይዤለት አልሄድም ግን ስላላወቅኩት በአደራ መልክ ይዘለት ሄድ ሳትነካካ ምናምን ስላለችኝ እኔም በአደራ መልክ ይዘለት ሄድኩ ሚጎዳዊን የሚጠቅመውን አላቅም በእርግጥ ግን የአንዳንድ ሰዎች እኔ እንጃ በምን መንገድ እንደተረዳችሁት አላቅም ማለት አንብቤ ይዤለት መሄድ ነበረብኝ ወይ እሱ አትንካ ያለችኝ ሩታ አትንካ ያለችኝ ነገር ወይ ደግሞ በአክብሮት የላከችኝን ነገር አንብቤ ከፍቼ ምናምን ለእሱ ይዤለት መሄድ ነበረብኝ አልነበረብኝም በእኔ በኩል ልክ ነኝም ልክም አይደለውም ብዬ እያሰብኩ ነው። እንግዲህ ምን እንደምል አላውቅም። እኔ በመሃል ገብቼ በጣም እየተሰቃየ ነው አሁን ላይ። በማያገባኝ ላልል እሱ ወንድሜ ነው፣ እሷ ደግሞ እህቴ ነች። አንድ ሰው ችግር ውስጥ ሲገባ ዝም ብላችሁ ማየታችሁ ያው እንደ ጓደኛ፣ እንደ ትልቅ ሰው የምታስቡ ከሆነ እንደ ኖርማን ሰው የምታስቡ ከሆነ ጓደኛችሁ ይህን ነገር ውስጥ ሲገቡ ዝም አትሉ እና ይመለከተኛ ለም ብዬ እነሱ ጋር የሆነ ነገር ለማስተካከል ሲል አንዱ ሰው አንዳንዳችሁ ከአንዳቸውን ካንዳቸው ተቀላቅሉኝና አንዳንዱ ቦታ ደግሞ ጥፋተኛ ታደርጉኛላችሁ። ምን እንደምል አላቅም። እኔ ከኤፍሬም ጋር እንደዚህ ተጋጭቼ አላቅም፣ ማለት በሰው ትዳሩ ውስጥ ሆኜ እንደዚህ ተጋጭቼ አላቅም። እንደ እውነቱ ከማንም ሰው ጋር ከዚህ በፊትም ተጋጭቼ አላቅም፣ ግን ከኤፍሬም ጋር ለመጀመሪያ ጊዜ ነው የተጋጨሁት። ማለት ኤፍሬም ወንድሜ ነው። ያው ከመጀመሪያው ጀምሮ ካያችሁ፣ ከመጀመሪያው ጀምሮ ቪዲዮ ካያችሁ እኔ ቤት ኤፍሬም እና አብርሽ ናቸው፣ እኔ ቤት የነበሩ አብረውኝም የነበሩ እና ከሱ ጋር መጣላ ሳልፈልግ ነው በእነሱ ምክንያት የተጣላሁት። አንተ ልክ አይደለም፣ አንተ ልክ ነህ ምናምን እየተባባል ብዙ ተባብለናል ከኤፍሬም ጋር እና አሁን ግን ሳይበቃኝ አይቀርም። እኔ ከዚህ ነገር ውስጥ እጄን ማስወጣት አለብኝ በቃ አንዳንዶቻችሁ የተረዳችሁኝ ሰዎች አቤላ መሀል ላይ ሆነ ተጨነቅ በቃ ለነሱ ተውላቸው፣ እነሱ የነገር የተስተካከለ በተስተካከለ ሰዓት የነሱ ትዳር ይስተካከል፣ በመሀል ሆነ ብዙ ነገር እየሆነብህ ነው ምናምን ያላችሁኝ ያላችሁ ሰዎች አዎ ልክ ናችሁ። ግን ደግሞ የራሴ የምላቸው ሰዎች ስለሆኑ ትቼ ለመተው ጨነቀኝ። ይሄ ነገር ደግሞ ይባባሳሉ ወይ ደግሞ እዚያው ይቀራራሉ ብዬ ስለማስብ ነው ዝም ማለለው። ግን ደግሞ እኔ ምንም ምንም የምጠቀመው ነገር የለም። ሰላም ማግኘት ትፈልጋለሁ። በእርግጥ ይሄን ነገር እዚህ ውስጥ እጄን ባላስገባ ሰላም አገኛለሁ። ምንም አያገባኝም ብዬ አርፊ ቁጭላለሁ። ግን ደግሞ አያስችለኝም። ያቱም ወንድሜ ና እህቴ ናቸው። እዚህ ጋር አንድ ትዳር ነው እየተበጠበጠ ያለው። ለአቅሜ በአቅሜ ቢያንስ የቻልኩትን አደረጋለሁ ብዬ ነበር እየሞከርክ ያለትን የእነሱን ትዳር ለማስተካከል። ግን ደግሞ እየተስተካከለ ሳይሆን ደግሞ እየተባባሰ ነው ይሄ የሚሄደው። ወይ ደግሞ የጥፋቱ ባለቤት እኔም እየሆንኩ ነው እየመሰለኝ ያለው አሁን ላይ። አንተ ነህ ጥፋተኛው፣ አንተ ነህ ይሄን ነገር መሃላቸው ገብተ እየበጠበት ካለ ከመሃላቸው ውጣ ምናምን ሰዎች እኔ ባሉ፣ ይሄን ነገር እየተባባሰ እንጂ እየቀለለ ሄድን ነው። ነገሩን ቀለል አድርጋችሁ አታስቡት እና ዛሬ ምን አሰብኩ መሰላችሁ? ቤተሰብ ከዚህ ነገር መውጣት ስለመፈልግ ከየትኛውም ወገን ተወቃሽ መሆን አልፈልግም እና ነገሮችን ማስተካከል ግዴታ ነው። በቃ ዛሬ ሩታን ሩታ ያለችበት ቦታ ለአብርሽና ለኤፍሬም ማሳየት ግዴታ ነው። ሌላ ምንም አማራጭ የለኝም። ያው አብርሽም እየታመመ ነው፣ ልክ አይደለም። እረዱዋለሁ በእርግጥ ያው ሚወዳት ሚስቱ ነች ያጣው አጠገቡ የለችም። ይመስለኛል አሁን ላይ ከልቡ እያዘነ ነው። ከልቡ ነው፣ በቃ እየተቆጨ ያለው እና እሱን ነገር ሳይ በቃ አይቀርም። በቃ እሱ ሌላ ነገር ውስጥ ከመግባቱ ሌላ ነገር ውስጥ ከሚገባ ያለውን ነገር በራሴ በኩል ነገሮች ማቅለል ፈልጋለሁ እና ደግሞ ከዚህ ነገር ውስጥ መውጣት እፈልጋለሁ። የተቻለኝን ነገር አድርጌያለሁ። በቃ በእነሱ በኩል የተቻለኝን ነገር አድርጌያለሁ። ከሩታም አጠገብ ሁኜ ብዙ ነገር ተብያለሁ፣ ወይ ደግሞ በሩታም በኩል ሁኜ ሌላ ነገር እየተባልኩ ነው። ደሞ ሌላም ነገር እየመሰላቸው ነው። ከሩታ አጠገብ ስለሆንኩ አንዳንድ ሰዎች እንደ እህት አያስቡም መሰለኝ፣ ወይም ደግሞ ወንዶችም እንደ እህት ያላቸው አይመስሉ መሰለኝ። አንዳንድ ሴቶች ደግሞ እህት እንዳላቸው አስቡት። ሴትም ስለሆናችሁ ማለት ነው። ምቀልዱ፣ ምታፈዙ ምናምን ሰዎች አላችሁ። እቺ ልጅ ብቸኛ ስለሆነች ነው አጠገቡ አይሆንኩት እቺ ልጅ ጥፋት አላጠፋችም ወይ አጥፍታለች ምናምን የሚል ነገር ምናምን አሉ። እንትን ላነሳ አይደለም ግን ደግሞ እቺ ልጅ ብቸኛ ነች፣ ብዙ ነገር የሚያሳስባታል ያስጨንቃታል። ግን ደግሞ ይህንን ነገር እያረኩ የነበረው እራሷ ላይ ብዙ ነገር እየሞከረች ስለነበረ ነው አጠገቧ የነበርኩት። አጠገቧም ሆኜ ብዙ ነገር ያረኩት ማለት ነው እና ግን የቻልኩትን ነገር አድርጌያለሁ። እንደነገርኳችሁ አብርሽና ኤፍሬም ሩታ ያለችበት ቦታ ማሳየት ሆኗል ግዴታዊ ማለት ነው። ምክንያቱም እኔ ላይ እየታሰበ ያለው ሌላ ነገር ነው፣ ብዙ ነገር እየታሰበ ነው። እና ከዚህ ነገር መውጣት ስለምፈልግ ለኤፍሬም እና ለአብርሽ ያሉበት ቦታ ወይ ደግሞ ለአብርሽ ሩታ ያለችበት ቦታ ማሳየት ግዴታዊ ነው። ግን ደግሞ ከዛ በፊት እንደምንም ብዬ ሩታን ማስፈቀድ ስላለብኝ በስልክ ደውዬ ይዣቸው ልመጣ ነው እላታለሁ። ያው የምትለኝን ነገር አብረን እንሰማለን። ግን ደግሞ መጀመሪያ ልደውልላት ምትለኝን አብረን እንሰማለን። መጀመሪያ ግዴታ እሷን ማስፈቀድ ስላለብኝ ማለት ነው። ብዙ ነገር አደራ ስላለችኝ ያለችበት ቦታም ያው እንዲታወቅባት ስለማትፈልግ ማለት ነው። እኔ በመሀል ሆኜ እኔም እየተጨነኩ ያለሁት ብዙ ነገር የሚሆን ያለሁት ማለት ነው። ይሰማል። ሩታ እንዴት ነሽ? ቆይ ታሪፍ ነው። እና ሩታዬ ትላንትና የላክሽኝ ነገር ማለት ነው በአደራ መልክ ልኬ ነበረ ማለት ያለውን ነገር ሳላየው ያው አቴ እንዳልሽኝ ደብዳቤውን ለአብርሽ ሰጥቼው ነበረ። እና ደግሞ ያው እ አመሰግናለሁ በታማኝነት። አይ እሱ ችግር የለውም። እና አብሮሽ አሁን ያለበት ሁኔታ ትንሽ ስለታመመ ትንሽ ከራሱ ጋር አይደለም። እና ትንሽ ትላንትና አንቺ ባላክሽልኝ ነገር ተናዶ ነበረ እና ከቤትም ማስወጥቶ የነበረ ባይገርምሽ በጣም ነው ብዙ ማስተማር እንደምታውቁ፣ ከሶሻል ሚዲያ እየራቅሽ እንደሆነ አውቃለው እና በጣም ስለጨነቀኝ የሩታጌ እስካሁን ካሁን አብሬሽ ነበርኩ አሁንም አብሬሽ ነኝ። ግን ደግሞ ለመጨረሻ ጊዜ አንድ ነገር ላስቸግርሽ። ምንም ልልሽ አይደለም፣ አብሬሽ በጣም ሌላ ነገር ውስጥ ስለሆነ ሩታ ያለችበት ቦታ አሳየኝ፣ የባክ ምናምን ብሎኛል እና ይዣቸው ለመጣ ነው። የፍሬም እና ብርሽን ማለት ነው። ያንቺ ያለችበት ቦታ። በመጀመሪያ ደረጃ እኔ ነገር መደጋገም ይሰለቸኛል፣ ህይወት ማለት ምክንያቱም ወደኋላ መመለስ አልፈልግም፣ ምንም ወደኋላ ሲጀምረው በኋላ የሚገጠኝ ነገር በቃጣልፈልገው እና እንደነገርኩ ነው ማለት ያኔ ከኔ ጋር ማንም አልነበረም። አሁን ግን ከእሱ ጋር አይ ቲንክ ወንድሙም አብሮት ነው። ባለፈውም ስሄድ ያው አብሮት ቤት ስላየሁት አሁንም አብሮት እንደሚሆን አልጠራጠርም። እና ደግሞ አንተም አግበው አልገጆት ብቻውን ሊሆን አይገባም። እኔ ግን ብቻዬን በነበርኩኝ ሰዓት ከሱ በጣም በጣም በሚብስ ሁኔታ ነው ነገሮችን ትግል እያደረኩኝ የነበረው እየታመምኩም ምናምን ምግብ መብላት እየፈለኩኝ ግን መብላት የማችልበት ሁኔታ ውስጥ የነበርኩበት ታይም ላይ ነበርኩኝ። ስለዚህ ከኔ ባሰ ሊጎዳ አይችልም። ወይም ደግሞ የኔን ጉዳት እንደዚህ በይፋ ወይ ስላላወጣሁት ይሆናል ትንሽ ትንሽ ነው በቃ ነገሮች ሲበስብኝ የማሳየው ባህሪ እንጂ የእኔን ጉዳት ልክ በርሱ እንደዚህ ተጎዳው ብዬ ባወላው ኖሮ ከሱ በጣም በተለየ መልኩ እኔ ተጎድቻለሁ። ስለዚህ ነው እራሴን ትሪት ማድረግ እፈልጋለሁኝ። አቤል ከዚህ በፊትም ተነጋግረናል። አሁን እንድድገምልህ ማንም ወደኔ እንዳይመጣ በደንብ ትሪት አድርጎት እዛው እሱን እራሱን በደንብ ማዳመጥ ይቻልበት። በቃ ቀላሉ እኮ ነው። ለራሱ ነው እኮ ያልኩት፣ ሌላ ምንም ያልኩት ነገር የለም። ቀላል ነገር ነው። እራሱን በደንብ ያዳምጣል ነገር እራሱን ለማስተካከል የሚሞከር ስትሪ ታይሞች ብዙ ጊዜ ያስወታሉት። እራሱን ለመቅረጥ ምን አይነት ሰው ነው መሆን ያለብኝ፣ ነው ጥፋቴ

ግን በቃ በቃ ምንም ብለህ እሱን ቻል አድርገህ ያለበት ሁኔታ ነው ብለው ሰድና አንተም ብትሆን ካጠገቡ ሁን፣ ይፋም ቢሆን ካጠገቡ ነው። ስለዚህ በቃ አብራችሁ ትሆ ምንም ነገር ውስጥ እንዳይገባ። ከዛ በተጨማሪ በቃ ራሱን በደንብ ያዳምጥበት አለቀ። ምንም እኮ አይሆንም። እኔም እኮ አልሽዋለሁ በእንደዚህ አይነት ሁኔታ ውስጥ ሆኝ ያለን ጊዜ አለ። ልክ ነሽ እኮ ማለት አሁን ላይ ያው እኔ ከአንቺ ጋር በነበርኩበት ታይም እነሱ የሚያስቡት ሌላ ነገር እንደሆነ ታውቂያለሽ። ማለት ለአንቺ ደግፌ ለአንቺ የሆነ ነገር አድርጌ ምናምን ነው ሰው እየመሰላቸው ያሉት እና አብርሽም አንተ ነህ የሁሉ ነገር ምትያረክ ያለው ከእሷ ጋር ሆነ የምታረገው ነገሮች ሙሉ ታውቃለህ። እና ደግሞ ያለበት ያለችበት ቦታ ውሰደኝ፣ እንደ ወንድም እንደ ጓደኛ የምታስብልኝ ከሆነ የእኛን ትዳር የምትፈልገው ከሆነ ምናም ብለው ሲያስጨነንቀኝ ኖሩ። ሩታዬ ቀድሜ ዝም ብይዣቸው ከምመጣ ቀድሜ አንቺን ፍቃድሽን ልጠይቅ ብዬ ነው ነገር ነው። ለራሱም ከማሰብ ተነሪፋ ነው እንደዚህ እያልኩ ያለሁት ቢመጣ ይጎዳል አቃለ እኮ አውቃለሁ፣ ነግሬዋለሁ። ሌላ ሌላ ችግር ውስጥ ነው የምገባው ስለማይፈልግ ሌላ ችግር ውስጥ እንዲገባ ስለማይፈልግ ነው እኔም ይሄንን ውሳኔ ለመወሰን የተገደድኩት፣ እንጂ በቃ ሌላ ነገር ኖሩኝ አይደለም እኮ እኮ ልክ ነሽ። እኔ ትልቅ ችግር ውስጥ እንደሚገባ ነግሬዋለሁ። እሷ ጋር ያለችበት ቦታ በወስደ ሌላ ችግር ውስጥ ነው የምገባው። ለመረዳት ሞክር ምናምን አይ እኔ እና እሷን ለመለየት ነው አንተ እቅድህ ምናምን ብዙ ነገር ነው የሚለው። ታውቂዋለሽ፣ ባንቺ ፊትም ብዙ ነገር በቃ ማለት እሱ ደግሞ በደንብ ማሳየት አለብን ማለት፣ ከጎኑ ስትሆን ነገሮችን ቀስ በቀስ ሊረዳት ይችላል። አንደኛ ሲቀጥል ደግሞ ያው አለ አይደለ፣ ደጋግመህ ነግረሃዋል። አንተ እኔና እሱ መሀል ችግሮች እንዲፈቱ ብዙ ነገሮችን አድርገሃል። ያንን ነገር ደግሞ አሁን በሚያየው ነገር ምናልባት ካናደን ይችላል የተጋረደበት ወይም ደግሞ ወደኋላ መመለስ ማሰብ ያልፈለገው ግን አንተ ቤቱ ላይ ወይም ደግሞ አብረሀው ስትሆነ የሆነ ነገር ቪዲዮም ላይኖር ይችላል። ማለት አብረሀው እንዳለ ለማሳየት ቪዲዮ መጥመጫት አይጠበቅብህም። ግን በቃ አብረሀው ስትሆን ነገሮችን ይረዳሃል ብዬ አስባለሁ፣ እና በተቻለ ሀቅም አብረሀው ሁን እንጂ አደራ ወደ እኔ ይዛሁ እንዳትበቃ። እኔም ችግር ትገባለህ፣ እሱ ደግሞ ከኔ በባሰ በጣም ትልቅ ችግር ውስጥ ይገባል። እኔ ደግሞ ይህ እንዲሆን አልፈልግም። ባለበት ሰላም ሆኖ

ችግር ይፈጠራል። አደራ እያልኩ ነው። አንተ እሱ ለችግር እንዲፈጠር ማስፈልግ ከሆነ በስህተት ይዛሁ ነገር እንዲፈጠር ያቃሉ። የሚፈጠረውን ችግር ስለማውቅ ሩታ፣ ይህን አይነት ችግር ከዚህ የባሰ ችግር ስለሚሆን ይዙ አልጠጣም፣ ግን ደግሞ እኔ ስለምፈልግሽ ነው። ኦኬ፣ እሺ በቃ እስከ መተን አውራኝ። ማንም ሰው እየተረዳኝ አይደለም ወይ፣ ደግሞ አጠገቤ እንደኔ ሆኖ ነገሮችን ሚገነዘብ ሰው ቢኖር ደስ ይለኝ ነበር። ያው የሚፈጠረው ነገር አጠገቤ ሆኖ ሚመለክ የሚፈጠረውን ነገር የሚመለከትልኝ ሰው ቢኖር ደስ ይለኝ ነበር። ማንም እኔ በመሃል ሆኜ ብዙ ነገር ውስጥ ገባው፣ ተጨነኩ የተቻለኝን አደረግኩ በስማ ከዚህ በላይ ምን ማድረግ አለብኝ እኔ ከዚህ በላይ ምንስ መሆን አለብኝ አላቅም ምን ማድረግ እንዳለብኝ ምናልባት ምናልባት ውጪ ወጥተው እንዲገናኙ ማድረግ አለብኝ አብርሃም ያለበት ነገር ነፃ እንዲሆን ስለምፈልግ ካለበት ነገር ቢያንስ ትንሽ እንዲያገግም ስለምፈልግ ውጪ ላይ ማገናኘት ስላለብኝ አሁን እጅ ያሳምናትና ውጪ ላይ እንዲገናኙ አደርጋለሁ። እና አብርሽ ቢያንስ ውጪ ላይ እንዲያገኙት አብርሽ ውጪ ላይ እንዲያገኛት ማድረግ አለብኝ። አለበለዚያ አብርሽም ለኔ ያለው አስተሳሰብ የተለየ ነው፣ ያው መጥፎ ነው። አሁን ባይገባው፣ ግን ያው ነገሮች ሲገባው ይረዳኛል ብዬ ስለማስብ አሁን ምንም ማለት አልችልም። አሁን ግዴታ እሷን ላሳምናት። አሁን እሷን ላገኛት ነው የምሄደው፣ ሩታን ላገኛት ነው የምሄደው። እሷን አሳምኛት ቢያንስ ከሀብረሽ ጋር እንዲገናኙ አደርጋለሁ። እሷም እሷ ያለችበትን መውሰድ ባልችል እራሱ የተሻለ ነገር አድርጋለሁ። እንግዲህ ከኔ ጋር ስለነበራቸው አመሰግናለሁ ቤተሰቦቸው።